ለማመን የሚከብድ የሚያስፈራ ዩክሬን እንደምትለው ከአርባ በላይ የራሽያ ቦምብ ጣይ አውሮፕላኖች እየነደዱ ነው። እንዲህ በአንድ ጊዜ የሀያሏን ሩሲያ ቦምብ አንጣፊ ጣሪያዎች መሬት ላይ ወደ አመድነት የቀየራቸው ምጣት ትላለች ዩክሬን። መጠነ ሰፊ የሰው አልቦች ድብደባ ነው። እንግዲህ ቅዳሜያችን ተጀምሯል። ሳምንቱ እንዴት አለፈ እንባባላለን። የሳምንቱ ውሎ ምን ይመስላል? እንግዲህ አንድ አነጋጋሪ አዋጅ ሰሞኑን በፓርላማው የወጣበት ሳምንት ነበረ። ከዚህ ከፌስታል ጋር ተያይዞ ያው እየተነገረ ነበር። ከዛ በፊት ግን በዚህ ሳምንት እንግዲህ በፓርላማ አዋጅ ወጥቶ ጸድቋል። ጸድቋል ግን፣ አፈጻጸሙን በተመለከተ እንግዲህ ገና ጊዜ የሚወስድ ነገር እንዳለ ተነግሯል። ምክንያቱም ቀጥታ አዋጁ ደግሞ ደንብ ወይ መመሪያ ይፈልጋል። አዎ፣ ዝርዝር መረጃ ይፈልጋል። ስለዚህ እሱም በተመለከተ ያው አዋጆች በፓርላማ ከጸደቁ በኋላ ተግባራዊ የሚሆኑት ምንጊዜ በነጋሪት ጋዜጣ ታትመው ከወጡ በኋላ ነው። እና ነጋሪት ጋዜጣ ላይ ለማተምም አንድ ሁለት ወር ይፈልጋል። አዎ፣ እንደዛ። ስለዚህ አስቸኳይ ካልሆነ በስተቀረ ማለት ነው። ስለዚህ ከዛ በኋላ ነው የሚሆነው። ግን ከወዲሁ የግንዛቤ መስጫ ፕሮግራሞች በጣም አስፈላጊ መሆናቸው ነው የሚያሳየው። እንግዲህ በአንድ ጊዜ ፌስታልን ከከተማ ላይ ማጥፋት ይቻላል የሚል ግምት የለም። አው እንግዲህ ብዙ ማህበረሰብ የተለያዩ እቃዎችን የተለያየ መደብር ሱቆች ደግሞ የተለያየ እቃ የሚሸጡበት ህብረተሰቡም ደግሞ አንዳንዴ ቤት ከገባ በኋላ አጣጥፎ እቃ ሊገዛም ደግሞ ከቤት ሲወጣ ያኛውን እንደዚህ አይነት ፌስታሎችን ይዞ ነው የሚወጣው። ያው የተለመደው ብዙ አመት እንደዚህ ሰው ለእቃ ሚያዣነት ረጅም ጊዜ በፌስታል ስንጠቀም ኖረናል። እንግዲህ ከፌስታል ወደ ወረቀት ወደ ካርቶን የመቀየር ሂደት ጊዜ ይፈልጋል። በሌሎች ሀገሮችም ላይ የታየው ነገር የሽግግር ጊዜው ረጅም ጊዜ የሚወስድ ነው። ምክንያቱም በአንድ ጊዜ የምታጠፋው ነገር አይደለም። ምክንያቱም ይሄንኑ ራሱ አሁን እርግጥ ኢትዮጵያ ውስጥ ምን ያህል እንደሆነ አላውቅም ፌስታል ፋብሪካዎች ስለመኖራቸው ከውጭ ግን የሚገቡ በጣም ብዙ ፌስታሎች አሉ። አይ ታሜ ፌስታል እነዚህ ስስ ጥቋቁሮቹ ምናምን እዚህ ሀገር ይመረታሉ። በጣም በስፋት ይመረታል። ወደዚህ ወደ ፉሬ አካባቢ፣ ወደ ካራ ብዙ ፋብሪካዎች እንዳሉ ፌስታል የሚያመርቱ አቃል እሱ እንግዲህ አዋ ሲወጣ እነኝህን ፋብሪካዎች ከግምት ውስጥ ብዙ በጣም አስፈላጊ ነው፣ ምክንያቱም የሽግግር ጊዜ ያስፈልጋል። ማሽኖቻቸው ወደ ሌላ ወረቀት ወደ ማምረት ወይም ሌላ ነገር ወደ ማምረት እንዲቀየር፣ የኢንቨስትመንት ማበረታቻዎች ሁሉ፣ ሌሎች ሀገሮች ላይ የታዩ ነገሮች ስለሆኑ ማለት ነው እሱ ሁሉ ያስፈልጋል። ምክንያቱም ፌስታን ለማምረት የወጣው ኢንቨስትመንት ቀላል የምትለው አይደለም፣ የፕላስቲኮችን ለማምረት ማለት ነው። በአንድ ጊዜ መቀየር ስለማይቻል፣ ሌሎች ሀገሮች ላይ ሶስት አመት እስከ አምስት አመት ድረስ ጊዜ ይሰጣሉ በሂደት ለአዳዲስ ፕላስቲክ ፌስታል ለሚያመርቱ ፋብሪካዎች ፍቃድ አይሰጡም። ያሉት ደግሞ ወደ ሌላ ምርት እንዲገቡ ወይም ወደ ወረቀት ምርቶች እንዲገቡ ማበረታቻ ይሰጣሉና ቀስ እያለ ቁጥሩ እየቀነሰ እንዲመጣ ማድረግ ቻ። እርግጥ አውሮፓና አሜሪካ አካባቢ እርግጥ አሜሪካ እኔ ብዙዎቹን አይቻለሁኝ። እንዴት ነው የዛል ቤስት እንትሮች ትልልቅ ሞሎችንም አይቻለሁኝ። መለስተኛ የምትላቸው ሱፐርማርኬቶች በፌስታል እንደሚያዝ ነው ማቀው። እቃዎች ገዝተት መጣ እዛው የተቀመጣለህ በፌስታል ውስጥ አድርገህ ፌስታል ነው የሚይዙት። ፌስታል ላስቲክ ነው። እና እንግዲህ እና አሜሪካም ገና ወደዛ አልገቡም ማለት ነው። እነሱም ወደዛ እርግጥ የቆሻሻ አወጋገዳችን የእኛና የነሱ የተለያየ ሊሆን የሚችል መገመት ይቻላል። ግን ፌስታሎች አሁንም ስራ ላይ እንዳሉ ነው ማቀው። ይልቅ አውሮፓ ላይ የወረቀት ኪሶች አሉ። የወረቀት ኪሶች ነው በእነሱ ላይ አሁን እቃ ገዝተህ ስትወጣ፣ ልብስ በተለይ በጣም በአብዛኛውን ልብሶችን ገዝተህ ስትወጣ በሱ ነው የሚያዝልህ እዛ። እና ወረቀቱ ያው ይቀደል ይችላል፣ ግን ሪሳይክል የሚደረግበት መንገድ አለ መልሰህ ሪሳይክል እንዲደረግ መልሰ መጠቀም ይቻላል። በፋብሪካ አልፎ እነሱ እሱን ኮሌክት ያደርጋሉ። ቆሻሻ ሲሰበሰብ እነህ ሪሳይክል የሚደረጉ ነገሮች ለብቻቸው ነው የሚቀመጡት። መልሰው እንደገና ተሰርተው ሲመጡ ታያለ። ጋዜጣ ራሱ መልሰው ወረቀት የሚያደርጉ ሰዎች ናቸው እነሱ። ጋዜጣውን አንድ ጊዜ ካነበብከው በኋላ በኋላ አንብበው እዛ ባቡር ላይ ጥለኸው ነው የምትወርደው። ወዲያው የእለቱን ማታ ይሰበሰብና ተመልሶ ወደ ሪሳይክሊንግ ፋብሪካዎች ይገባል። ጠዋት ሌላ ጋዜጣ ታገኛለህ። ይህ መልካም ነው። ከብዙ ነገርም ብክነት፣ ከሀብትም ብክነት ራሱ ይጠብቃል ማለት ነው እና ያ ቴክኖሎጂ ዝም ብሎ የሚመጣም አይደለም፣ እንደሚታወቀው ጊዜ ይፈልጋል ይፈልጋል። የእኛ ሀገር እንግዲህ የታሰቡ ነገሮች ምን እንደሆኑ አብሮ ይወጣል ተብሎ ነው የሚታሰበው። በአንድ ጊዜ ግን ከየሱቁ የምትገዛቸውን እንቁላልና ሽንኩርት በምንድነው አዎ አስቸጋሪ ነው በጣም እንደዚህ ብዙ ለመድን ማህበረሰብ እቃዎቻችን የሆነ ነገር ስንገዛም ከጉሊትም እንኳን ከሌላም ወደ መርካቶ ከተለያየ አካባቢም ሰው በፌስታል ነው እንደውም በፊት በፊት ዘመን ደግሞ ዘምቢልም ነበረ ዘምቢል ነበረ እና አሁን ያ ነገር ደግሞ እሱ ነገር ቢበረታታ ጥሩ ነው እሱ በጣም መልካም በእጅ የሚሰራ ነገር ነው አንድ ሜድ ነው በእጅ ይሰራል ረጅም ጊዜ ይቆያል። ለአንድ ቤት አለ እንደው ምን ያት ስቲዝ በቃ በጣም ቆንጆ ቆንጆ ታራ ኦልድ የሆኑ አዎ፣ ብዙ ነገር የሚይዛል። አዎ ጠንካራው ነው በእጅ የሚሰራ ስለሆነ አየህ፣ የስራ እድልም የመፍጠር ሁኔታ አለ። ግን ምን ያህል ለሁሉም እቃዎች መያዣ ይሆናል ወይ እሱን አብሮ ማሰብ ያስፈልጋል። ማዳበሪያዎችም አሉ። የማዳበሪያ አዎ የማዳበሪያም እንደዚህ መያዣ ሁሉ አሉ። በእጅ በተለይ የሚሰሩት ነገሮች የሚበረታቱ ከሆነ ላሲ ግን በሂደት ማውጣት ይቻላል ግን የፌስታል አይነቶችን ደግሞ ስትመለከት በጣም ብዙ አይነት ነው ያለው። ብዙ ነገር መያዣም ነው የምንጠቀመው። ፌስታል ለብዙ ነገር ይጠቀማል። ያለ ፌስታል እርግጥ እነኚህ የውሃ የፕላስቲክ የታሸጉ ውሃዎችን በፕላስቲክ የሚታሸጉት ላስቲካቸው እሱ የ6 12 የሚይዙት እነሱ ደግሞ እሱም ቢሆን እኮ ላስቲክ ነው። ዞሮ ዞሮ እንጥለዋለን ከተገለገልን በኋላ አው ግን ምን እንዳለ ታቃለ በሱ ታምራት፣ ይህንን ስታነሳ የእሱ ማሸጊያዎች እንዳለ ልጆች ሰብስበው ደግሞ በጣም በኪሎ ይሸጣል። እሱ ሪሳይክል ይደረጋል መሰለኝ፣ ው ወፍራም ነው እሱ። ተሰብስቦ በጣም በኪሎ ምናምን ሲሸጡ እያየን ነው። እንግዲህ ላስቲኮችን ከብክለት ከአካባቢ ብክለት ነጻ ለማድረግ የታሰበ ነገር ነው ይሄ የወጣው አዋጅ። አፈጻጸሙ እንግዲህ ዝርዝር አፈጻጸሙ በጣም ሊታይ የሚገባው ነው። የሽግግር ጊዜ የሚፈልጋል። ህብረተሰቡ ማስተማር ያስፈልጋል። ዛሬ የ የሀምሳ ብር እና የስልሳ ብር ሽንኩርት ገዝተህ ሁለት ሺ ብር የምትቀጣበት እሱ ይቀር። እዚህም አነስተኛ ከሁለት ሺ እስከ አምስት ሺ ነው የሚለው እንግዲህ በጣም ቅጣቱም ደግሞ እና እሱን ግን ማስተማር ያስፈልጋል። በደምብ ግንዛቤ ያስፈልጋል። ህግ ስለወጣ ብቻ ተግባራዊ ይደረጋል ተብሎ ሊታሰብ አይችልም። የሌሎች ሀገሮችንም ልምድ መቀመር ማየት በጣም አስፈላጊ ነው። እዚህ ቅርባችን ያሉት እነ ኬንያ እንኳን ይህንን ህግ ካወጡ ቆይተዋል። ግን እስካሁን ድረስ ፌስታልን ከገበያ ላይ ማጥፋት አልቻሉም አልቻሉም። ስለዚህ ረጅም ጊዜ ይፈልጋል። እንደገና ደግሞ በጣም ማህበረሰብን ግንዛቤ ማስተማር እና አሁን ቅድም እንደተባለው ደግሞ ፋብሪካዎችን ደግሞ ወደ ሌላ ምርት፣ ወደ ወረቀት የኪስ ወረቀት እንደሚገቡበት ደግሞ መንገድ በዛው መታሰብ ከዛ ቀስ በቀስ እያለ ነው ሊጠፋ የሚችለው ይመስልናል። እስከዛ ጊዜ ድረስ እንግዲህ በመሶብ እንጀራ ከዛ በኋላ ይሆናል። በመሶብ እንጀራ የሚገዛው አንድ እንጀራ ፍለጋ ትልቅ መሶብ ይዘስ ዞር ማለት ነው እንደዚህ ተሸክመው። ማህበራዊ ድረገጾች ላይ እንደዚህ አይነት ቀልዶች እየመጡ ነው። እንግዲህ እሱን ከወዲሁ ማሰብ አስፈላጊ ነው። አድማጮቻችን እየሰማችሁት ያላችሁ ዞትር ቅዳሜ ከአምስት እስከ 8 ሰዓት የምታደምጡትን ለዛና ቁም ነገር ነው። በአዶ ኤፍኤም 94.3 ሜጋ ሄርዝ ላይ ነው የምትገኙት። ዘግታችሁ ለከፈታችሁ እስከ 8 ሰዓት ድረስ አድምጡን ታተርፋላችሁ።